ጤና ይስጥልኝ። እንዴት ሁላችኋል? ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዘገባዎች እናልፋለን። ሲንቄ ባንክ የዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ኢትዮጵያ የ2029 የአፍሪካ ዋንጫ ለማሰናዳት በሁለት ዓመት ውስጥ የሚጠናቀቁ ስድስት ስታዲየሞችን እየገነባች እንደሆነ ተነገረ። የማሰናዳት እድሉን ለማግኘት የስታዲየሞችና ሌሎች መሰረተ ልማቶች ግንባታን የሚከታተል ኮሚቴ መዋቀሩንም የባህልና ስፖርት ሚኒስቴር አስታውቋል። ይበልጣል ሰውነት በዝርዝር ተመልክቶታል። የባህልና ስፖርት ሚኒስቴር የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ኮሚቴ አቅርቧል። ሪፖርቱን ያቀረቡት የባህልና ስፖርት ሚኒስትር ዋሸዊት ሻንካ በሩብ ዓመቱ ኢትዮጵያን በዓለም አቀፍ ደረጃ በተለያዩ ውድድሮች ተሳታፊ ማድረግ እንደተቻለ አንስተዋል። በጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና፣ በናይጄሪያ ከ18 ና ከ20 ዓመት በታች የአትሌቲክስ ውድድር እንዲሁም በ12ተኛው ጂያንዙ ውሹ ኢንተርናሽናል ውድድር በድምሩ ሜዳሊያዎች መገኘታቸውን አንስተዋል። የሃያኛው የዓለም አትሌቲክስ ሻምፒዮን አፈጻጸምን በተመለከተ ከባለድርሻ አካላት ጋር ውይይት እንደተደረገ እና በአጠቃላይ በአትሌቲክሱ የጠፋውን ውጤት ለመመለስ ሰፊ ቅር ተይዞ እየተሰራ እንደሆነም ተመላክቷል። ተተኪ ስፖርተኞችን ማፍራት ላይ አትኩረን መስራት ነው የዚህ መሻገሪያ መንገድ የሚሆነው እኛ ስብራቶችን ዝርዝር ጥናት አድርገን ጥናት መሰረት ስትራቴጂ አዘጋጅተን የአምስት ዓመት ስትራቴጂ አዘጋጅተን ነው እየሰራን ያለን ዘንድሮ የምንሰራው ስራ የሚደትል ውጤት አይመጣም የተወሰነ ጊዜ የራሱን የሆነ ምክንያታዊ ጊዜ የሚጠይቅ ነው የሚሆነው የተከበረው ቋሚ ኮሚቴያችንም ይሄን ሁኔታ በደንብ እንዲረዳልን እንፈልጋለን የማናጀሮች እና አጠቃላይ በዛ አካባቢ የሚዣበቡ ህገወጥ ስራዎችም አሉ ቅድም የአቅም ክፍተቶች ስላሉ እነዚህን ማናጀሮች ማናጀሮች አያስፈልጉም ማለት አይደለም ነገር ግን ስርዓትን ህግን ይ ጠብቆ ፌዴሬሽኑ እነዚህንም መምራት መቻል ስላለበት በዚህ ደረጃ የተፈጠሩ ክፍተቶች ቀላል አይደለም ማለት ነው። ለዛ ፍላጎት የማጣት ወደ ተለያዩ የግል ውድድሮች የማዘንበል አዝማሚያዎች መነሻቸው ከዚህ የሚወጡ ስለሆነ እነዚህም በደንብ ያየንበት ሁኔታ ነው ማለት ነው። በስነ ምግባር የታነጹ ተተኪዎችን ከማፍራት አንጻር የኢትዮጵያ ስፖርት አካዳሚ ዘንድሮ 375 ስፖርተኞችን በመላው ሀገሪቱ ተዟዝሮ እንደመለመለ ተነግሯል። በመላ ሀገሪቱ የስፖርት ማህበራትን ያሳተፈ የስፖርት ሙያተኞችን ያሳተፈ በተለይ ሐምሌና ነሐሴ ቀድመን የሚመለምሉ አካላትን በሀገር አቀፍ ደረጃም በክልል ደረጃም የሚገኙትን የሚመለከታቸውን ጠርተን ስልጠና ሰጥተን በዛ ስልጠና መሰረት የተለያዩ ቡድኖችን አዋቅረን በምን ለሀገሪቱ አንቀሳቅሰን ነው ተተኪ ምን መለምለው ለአብነት በዚህ አመት ከሀያ ሺ በላይ ተተኪዎችን ለመመልከት ችለናል ከዛ ውስጥ ወደ አዲስ አበባ ያመጣናቸው ከአንድ ሺ ሁለት መቶ ሶስት መቶ አካባቢ ልጆች አንስተን ፋይናላይዝ አድርገን ቀደም ሲገለጽ እንደነበረው ወደ ሶስት መቶ ሰባ አምስት ስፖርተኞችን በዚህ አመት መመልመል ችለናል ከስፖርት መሰረተ ልማት ግንባታዎች ጋር በተያያዘ ኢትዮጵያ የ2029 አፍሪካ ዋንጫ ለማሰናዳት በሁለት ዓመት ውስጥ የሚጠናቀቁ ስድስት ስታዲየሞችን እየገነባች እንደሆነ ተገልጿል። በዚህ ጊዜ ከ12 በላይ የመለማመጃ ስታዲየሞች እንዳሉም እንዲሁ ባለፉት ሶስት ወራት የአደይ አበባ ስታዲየም ምዕራፍ ሁለት ግንባታ በሶስት ሎቶች ተከፍሎ እየተፋጠነ እንደሆነም በሪፖርቱ ተመላክቷል። የሎት አንድ ግንባታ 96 ከመቶ የደረሰ ሲሆን ሎት ሁለትና ሶስትን በተያዘላቸው ቀነ ገደብ ለማጠናቀቅ እየተሰራ ነው ተብሏል። በእኛ በኩልም እንደ መንግስትም በልዩ ሁኔታ ክትትል የሚደረግ ይህን ስራ የሚመለከት የተለያዩ ኮሚቴዎች ተዋቅሮ ስራ የተጀመረበት የኢትዮጵያ እግር ኳስ ፌዴሬሽንም ከዓለም ከአፍሪካ እግር ኳስ ፌዴሬሽንም ጋር ትስስር ፈጥሮ አስፈላጊውን ፍላጎታችን ለአፍሪካ እግር ኳስ አሳውቀን መሟላት ያለባቸውን ሌሎች ጉዳዮች ደግሞ በሚጠይቁት ጊዜ እያሟላን ውድድሩን ለማለፍ እና ይህን ዝግጅት ለማስተናገድ በከፍተኛ በሆነ በመንግስት ቁርጠኝነት በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ እና በዋና መሪነት ከየትኛውም ጊዜ በላይ ለስፖርት ምርጥ ጊዜ አሁን ነው ብዬ ብናገር ምንም ማጋነን አይሆንም። በአበረታሽ ቅመሞች ቁጥጥር ረገድ የኢትዮጵያ ብሔራዊ የጸረ አበረታሽ ቅመሞች ባለስልጣን በዓለም አቀፉ የጸረ አበረታሽ ቅመሞች ኤጀንሲ ሕግና መመሪያዎች መሰረት ሰፊ የቁጥጥርና የስልጠና ስራዎችን እየሰራ መሆኑም በመድረኩ ተብራርቷል። አትሌት ቢኒያም መሓሪ በአመቱ ኮከብ አትሌት ሽልማት የመጨረሻ ሶስት እጩዎች ውስጥ ተካተተ። አትሌቱ በእጩነት የቀረበው በታዳጊዎች ዘርፍ ነው። እድሪስ አመር ተከታዩን አዘጋጅቷል። ቀነኒሳ በቀለና ጥሩነሽ ዲባባ ባለፉበት መንገድ ሊያልፍ፣ ሰለሞን ባረጋና ሲምቦ አለማየሁ በተጓዙበት መንገድ ሊጓዝ ቢኒያም የመጨረሻው ምዕራፍ ላይ ደርሷል። በቅርብ አመታት በዓለም አትሌቲክስ መድረክ የትራክ ውድድሮች የረዥም ርቀቶቹ ካሳያቸው መሀል የሆነው የ18 ዓመቱ አትሌት እዚህ ስፍራ ላይ ሲገኝ መንገዱ በዓለም ክብረ ወሰኖች የታጀበ ነበር። በቀደሙ አመት በፖላንድ ቶረን የኮፐርኒከስ ዋንጫ ከ20 ዓመት በታች የዓለም ክብር ወሰንን ያሻሻለበት የረዥሙ መንገድ ጅማሬው ነው። 3 ደቂቃ 34.83 ሳይሆን በመግባት ክብሮሰኑን ከአምስት ዓመታት በኋላ ከጃኮብ ኢንገብሪስተን ነጠቀ። በታሪክ ከታዩ ድንቅ 10,000 ሜትር ውድድሮች አንዱ የሆነው ለ2024 ፓሪስ ኦሎምፒክ ኢትዮጵያን የሚወክሉ አትሌቶችን ለመምረጥ የተሰናዳው የስፔን ነርሃ ውድድር በወጣቱ የአትሌትነት መንገድ ላይ ጉልህ ስፍራ ይዛል። በዛ መድረክ የ10,000 ሜትሩ ተሳታፊ የሚያደርገውን ውጤት ባያስመዘግብም የገባበት 26 ደቂቃ 37.93 ሴኮንድ በዛ የዕድሜ ክልል ከ19 ዓመት በፊት በኬንያዊ ሳሙኤል ዋንጅሩ ተይዞ የነበረውን የዓለም ክብሮሰን ያሻሻለ ሆኖ ተመዘገበ። በዚህ ሳያበቃ የዳይመንድ ሊግና መሰል ውድድሮችን ሳይጨምር በፓሪስ ኦሎምፒክና በቶኪዮ የዓለም አትሌቲክስ ሻምፒዮና ሀገሩን ለመወከል በቅቷል። ከ20 ዓመት በታች ባለው የዕድሜ ክልል ከ1000 ሜትር በተጨማሪ የቤቱ 3000 ሜትር ክብረ ወሰንንም ለማሻሻል የበቃው አትሌት በ5000 ሜትር ርቀት የአመቱ አምስተኛው ፈጣን ሰዓት ባለቤትም ነው። ከተጓዳኝ ምክንያቶች ባሻገር የአመቱ ኮከብ አትሌቶች ሽልማት የአትሌቲክሱ አሁናዊ ቁመናን አመላካች እንደመሆኑ የቢኒያም የመጨረሻ እጩዎች ውስጥ መካተት ብዙ ትርጉም አለው ያለው የስልጠና መንገድ እንጂ የተሰጡ ክፍተት እንደሌለ የተዛባ ዝግጅት እንጂ የጎላ የአቅም አለመመጣጠን እንደማይስተዋል፣ ይህም ሆነ ያለፉት ዓመታት ትምህርት ሰጥተው አልፏል። በዚህ ዘርፍ የእጩዎች ዝርዝር ውስጥ ከቢንያም በተጨማሪ የመካከለኛ እርቀት አትሌቱ ፋኖኤል ኩዌችና የ3000 ሜትር መሰናክል ሯጩ ኤድሞንድ ሴሬም ከኬንያ ተካትቷል። ኢትዮጵያ በዋናው የዓመቱ ኮከብ አትሌቶች ሽልማት ከ2017ቱ የአልማዝ አያና ስኬት በኋላ አትሌቶቿ ኮከብ ተሰኝተው ባያውቁም ራይዚንግ ስታር በተሰኘው የታዳጊ ኮከቦች ዘርፍ ግን በመጨረሻ እጩነት አልፎም በተሸላሚነት መጠራታቸውን ቀጥለዋል። ከ1998 እንደ አውሮፓውያን አቆጣጠር ጀምሮ በወጣት ዘርፍ መሰጠት በጀመረው ሽልማት ኢትዮጵያ ሌላን አሸናፊ ልታገኝ ሩብ ምዕተ ዓመቱን ሊደፍን ቀናት የቀሩት ታላቁ ሩጫ በኢትዮጵያ ሚዳም ለተከታታይ ሁለት ዓመታት በአሸናፊነት ለዓለም ያሳየው እድሜው የዘመናት ልምድ ያላቸውን ከዋክብት ከመገዳደር ያልገታው አዲሱ የአትሌቲክሱ ዓለም ኢትዮጵያዊ ኮከብ ለመጨረሻ ውጤት ቀጣይ ሁለት ሳምንታትን ይጠብቃሉ። ብሔራዊ ማንነትን በመቅረጽ ውስጥ የስፖርት ሚና ትልቅ ሲሆን በስፖርት ውስጥ የሚመዘገቡ ውጤቶች የአንድን ሀገር ባህል ቋንቋና ታሪክን በማዛመድ አንድነትን ሲፈጥሩም ይስተዋላል። ህንድ ክሪኬትስን የተለያዩ ብሔረሰቦችን ማስተሳሰሪያ አድርጋዋለች። ስፔንና ጣሊያንም የዓለም ዋንጫ ድላቸውን ከኢኮኖሚ ቀውስ ለመውጣት ተጠቅመውበታል። በአንድ ወቅት የታሪክ ስብራት ገጥሟት የነበረችው ብራዚልም የዓለም ዋንጫ እንደ አዲስ እንድትወለድ አድርጓታል። ፎድ ድሪስ ስፖርቶች ሀገራት ማንነታቸውን የሚያንጸባርቁባቸው መድረክ ብቻ ሳይሆኑም ሌሎች እነርሱን የሚረዱባቸውን መንገዶች የሚቀርጹበት መስታወት ሆነው ቆይተዋል። ከኦሎምፒክ ጨዋታዎች እስከ ዓለም ዋንጫ የስፖርት ውድድሮች ሁኔታ ከመዝናኛ በላይ ነው። ሀገራት በዓለም ላይ ያላቸውን ቦታ የሚያረጋግጡበት፣ በየመድረኩ የሚቀርቡ ባህላዊ እሴቶች ብሔራዊ ኩራት የሚፈጥሩባቸው ቦታዎች ናቸው። ብሔራዊ ማንነትን በመቅረጽ ውስጥ የስፖርት ሚናም ትልቅ ሲሆን በስፖርት ውስጥ የሚገኙ ውጤቶች የአንድን ሀገር ባህል ቋንቋም ታሪክን በማዛመድ አንድነትን ይፈጥራሉ፣ ያስተጋባሉ። ስፖርት በተፈጥሮ አንድነትን ዋንነትና የጋራ ኩራትን የሚያጎለብት ሲሆን ሀገራት ለአንድ ዓላማም እንዲተባበሩ ድል ይሰጣቸዋል ይህም ዓለም አቀፍ ድል ወይም ትላልቅ እውነቶችን ማስተናገድ ሊሆን ይችላል በእነዚህ አማካኝነት አገራት ልዩ ልዩ ባህሎቻቸውንና ጂኦፖለቲካዊ አቋማቸውን ሊያንጸባርቁ ይችላሉ የልዩ ልዩ ተፈጥሮዎች የአንድነት ምንጭ የሆነው ስፖርት ከተለያየ አስተዳደግ ባህልና ብሔር ብሔረሰብ አልፎ ትርፎም እምነቶች ሳይገድበው አንድ ላይ ያሰልፋል፣ አንድ ላይ ስሜትን ይቆጣጠራል። የተለያየ ብሔር ብሔረሰቦች ላላቸው እንደ ኢትዮጵያ ላሉ ሀገሮች ብሔራዊ የስፖርት ቡድኖች ብርቅ የአንድነት ምልክት ሆኖ ይታያሉ። በብዙዎቹ አጋጣሚዎች አብዛኞቹ አትሌቶች ከተለያዩ አገሪቱ ክፍሎች የሚመጡ ሲሆን ሀገራቸውን ሲወክሉም የአካባቢያቸውን ማህበረሰቦች ብቻ ሳይሆን መላውን ሕዝብ ያስጠራሉ። እግር ኳስ ክልላዊና ማህበራዊ ኢኮኖሚያዊ ልዩነቶችን ወደ ጎን በመተው በየትኛውም ሀገር ውስጥ የአንድነት ስፖርት ነው። የሀሳብ የብራዚልን ጥልቅ ማንነት የሚወክለውን የብራዚል ብሔራዊ ቡድን ሴሌሳውን ያስታውሳል። የፊፋ የዓለም ዋንጫ ማሸነፍ በታሪካዊ ቅርሾ ሳቢያም እኩልነት የራቃት በልዩነት የተሰባበረችውን አገር ወደ አንድነት መልሷታል። እያንዳንዳቸው አምስቱ የዓለም ዋንጫ ድሎች ትልቅ ሀገራዊ ኩራት እንዲፈጠር አቀጣጥለዋል። ድሉ ብራዚልን እንደ ዓለም አቀፍ የእግር ኳስ ሀያል ሲያገናት የዜጎቿን የጋራ ማንነት አሳድጓል። ብዙ ቋንቋዎች ብዙ ሃይማኖቶችና ባህሎች አላት ግዙፏ ህንድ ክሪኬት የህዝቦቿን የአንድነት ማሰሪያ ሆኖላታል። እንደ አውሮፓውያኑ በ1983 ህንድ የክሪኬት የዓለም ዋንጫን ያሸነፈችበት ቀን እንዲሁም በ2 2011 እንደገና ደግሞ ሁሉም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ ዜጎቿ ሃይማኖትና ብሔር ሳይገድባቸው እጅ ለእጅ ተያይዞ አክብረዋል። ክሪኬት ለህንድ የብሔራዊ ማንነት መለያ ምልክት ሆኗል። ሶችን ታንዱኩላርና ቪታር ኮሊ ዛሬ የህንድ አንድነት መታወቂያ ምልክት ናቸው። ስኬት ብሔራዊ ኩራትን አንድነትን ያጠነክራል ይህ ለሀገር ስነ ልቦናና ማንነት በጣም አስፈላጊ ነው የስፖርት ድሮች አገራት ጥንካሬያቸውን ጽናትንና ተወዳዳሪነትን እንዲያሳዩ ያስችላቸዋል በኦሎምፒክም ሆነ ባለማዋንጫ የመወዳደር ወይም የማሸነፍ አቅም የአንድን ሀገር ደረጃ ባለም አቀፍ መድረክ የበለጠ የሚያበረታታናም ብሔራዊ ኩራትን የሚያጎናጽፍ ነው እንደ አውሮፓውያን አቆጣጠር ከ2008 እስከ 2012 ባለው ጊዜ ውስጥ ስፔን ባለም እግር ኳስ ውስጥ የበላይነት መያዟና በአውሮፓና በፊፋ የዓለም ዋንጫ ድል መቀዳጀቷም በብዙ ሚሊዮኖች የሚቆጠሩትን ዜጎቿን በብሔራዊ ኩራት አንድ ነታቸው እንዲጨምር ትልቅ አስተዋጽኦ አድርጓል። ሀገሪቱ ከኢኮኖሚ ችግሮች ጋር ስትታገል በዚያ ጊዜም በላሮጃ በኩል የተገኘው ስኬት ስፔን በባህልና በስፖርት ልዕልና የተሞላ መፈክር እንድትፈጥር ከፍቶላታል። ከፈተናዎቿን ለመስፈንጠር በአንድነት ኢኮኖሚዋን ለማንቀሳቀስም አበርትቷታል። የኦሎምፒክ ጨዋታዎችን በተመለከተም ከየሀገሩ የተውጣጡ አትሌቶች በአንድነትና በሰላም መንፈስ መሰባሰባቸው አብዛኛውን ጊዜም እነዚህ ሀገሮች ሊነድፏቸው የሚፈልጓቸውን እሴቶች ያንጸባርቃሉ። የስራ ታታሪነትን፣ ጽናትንና ጠንክሮ መስራትን ዋጋ የሚሰጡ ሀገሮች ብዙውን ጊዜ በየራሳቸው አትሌቶች ባስመዘገቡት ውጤት ያንጸባርቃሉ። ቻይና ባዘጋጀችው ኦሎምፒክ ያሳየችው ብቃት ስፖርቶች የአንድን ሀገር ግቦችና ምኞቶች የሚንጸባረቁበት መንገድ መሆኑን አስተማሪ ነው። ቻይና እንደገና ወደ ኦሎምፒክ እንቅስቃሴም እንደ አውሮፓውያኑ በ1984 ከገባች ወዲህ በጂምናስቲክ በዳይቪንግና በጠረጴዛ ቴኒስ ከፍተኛ ውጤት በማስመዝገብ የአትሌቶች የበላይነትን ብቻ ሳይሆን በመሰረቱም የቡድን ስራን ታታሪነትንና ብሔራዊ ኩራትን አንጸባርቃለች። እንደ አውሮፓ ክብራን ተመልካቾች ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቋል። ሰባት ሰዓት ላይ ቤቲቪ መዝናኛ ቻናል ሌሎች ስፖርታዊ ጉዳዮችን አካተን እንመለሳለን። በያላችሁበት ሰላም